ጆን ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጠም። የኢትዮጵያ ብር በሁለት ወራት ውስጥም በዶላር ላይ ከ11 በመቶ በላይ ተዳክሟል። በአዲስ አበባ ያለው የኤች አይቪ ኤድስ ስርጭት ምጣኔ በሀገር አቀፍ ደረጃ ከተመዘገበው በእጅጉ ከፍ ያለ ነው ተባለ። ጆን ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጠ። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ልዩ ከባድ ወንጀል ችሎትም ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል እየተከሰሱት እነ ዮሐንስ ዳንኤል ጆን ዳንኤልም በስርዓት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ ሰጥቷል። የፍትህ ሚኒስቴር በተደራጀና ድንበር ተሻጋሪ ጉዳዮች አቃቢ ህግ በዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንዶሰን፣ ኤሊያስ ድሪባ፣ የዲዲያ ነፃነት ላይ ከና 2016-2016 ዓ.ም ከምሽቱ በግምት 3 ሰዓት ተኩል ላይ ከአዲስ አበባ ወደ መቀሌ ከተማ ለመጓዝ አውሮፕላን ለበረራ ዝግጁ ቢሆንም የአየር ሁኔታው ለበረራ አዳጋች በመሆኑ በረራው ቢደረግ የሚደርሰውን ከባድ አደጋ ለመከላከል ጉዞ ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት፣ አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጥቅስ ከሶ አቅርቦባቸውም ነበር ታዲያ በተጨማሪም አቃቤ ህግ አንደኛ ተከሳሽ ጆን ዳንኤል ላይም የሶስት ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958 ዝባር 2008 አንቀጽ 13 ንዑስ አንቀጽ ሶስት ስር የተመለከተውን ድንጋጌ በመተላለፍም ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾም በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበትም ነበር ታዲያ ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት አቃቤ ህግን የቅጣት ማክበጃና ማክበጃ እና የተከሳሾቹን የቅጣት ማቅለያ ምርምሮ ውሳኔ ያሳልፋል። በዚህም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በአንድ ዓመት ከአራት ወር፣ ሁለተኛ ተከሳሽ፣ ሶስተኛ እና ስድስተኛ ተከሳሾች በስምንት ወር፣ እንዲሁም አራተኛ ተከሳሽ በአስር ወር ስርዓት እንዲቀጡ ወስኗል። በመሆኑ ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤትም አንደኛ ልዩ ልዩ ከባድ ወንጀል ችሎት ዛሬ ውሳኔ ማሳለፉ ተነግሯል። የኢትዮጵያ ብር በሁለት ወራት ውስጥም በዶላር ላይ ከአስራ አንድ በመቶ በላይ ተዳክሟል። የኢትዮጵያ ብሔራዊ ባንክ ባካሄደው የውጭ ምንዛሪ ጨረታ የኢትዮጵያ ብር ከአሜሪካን ዶላር ጋር ያለው የምንዛሪ ተመን በከፍተኛ ደረጃ መዳከሙም ታውቋል። ይህ ለውጥ በተለይ ባለፉት ሁለት ወራት ውስጥም የገበያውን መረጋጋት ለመደገፍ በተዘጋጀው የጨረታ መድረካ የሚታይ ትልቅ ጭማሪም ሆኗል። ትላንት ህዳር 23 2018 በተካሄደው 11ኛ ዙር የውጭ ምንዛሬ ጨረታ ለአንድ የአሜሪካን ዶላር አማካኝ የምንዛሬ ተመን ብር 154.3993 ሆኖ ተመዝግቧል። በዚህ ዙር 17 ባንኮች የውጭ ምንዛሬ ድልድል ማግኘታቸውም ካፒታል ተመልክቷል። ከአንድ ወር በፊት ጥቅምት 4 2018 በተካሄደው 10ኛው ዙር ጨረታ የ1 ዶላር አማካኝ ተመን 148 ብር ነበርም። ታዲያ ይህ ማለት ብር በአንድ ወር ጊዜ ውስጥም በአማካኝ 4.25% በዶላር ላይ መዳከም አሳይቷል ማለት ነው። ከሁለት ወራት በፊት በዘጠነኛው ዙር ጨረታ የተመዘገበው አማካይ ተመንም 138 ብር ነጥብ 2 ብር እንደነበር ይታወሳል። ከዚህ ተመን ጋር ሲነጻጸር የዶላር ዋጋ በከፍተኛ ሁኔታ በመጨመሩ በሁለት ወራት ውስጥ የ11.72% ምንዛሪ ተመን ጭማሪ አሳይቷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ በጨረታ ማቅረቡ የገበያውን መረጋጋት ለመደገፍ ያለመ ቢሆንም የብር ተመን ፈጣን መዳከም ግን የገንዘብ ገበያ ምን ያህል ፈጣን ለውጥ እያስተናገደ እንደሆነ የሚያሳይ መሆኑ ተጠቁሟል ሲልም ካፒታል በዘገባው አስነብቷል። በአዲስ አበባ ያለው የኤች አይቪ ኤድስ ስርጭት ምጣኔ በሀገር አቀፍ ደረጃ ከተመዘገበው በእጅጉ ከፍ ያለ ነው ተባለ። በኢትዮጵያ የኤች አይቪ ቫይረስ ጋር የሚኖሩ ሰዎች ቁጥርም 600 ሺህ አልፏል ተብሏል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ባካሄደው ጥናትም በአዲስ አበባ ያለው የስርጭቱ መጠን 3.14 በመቶ ሆኖ ሲገኝም፣ የሀገር አቀፍ ምጣኔ ደግሞ 0.83 በመቶ እንደሆነ ማስቀምጧል። የቫይረሱ ስርጭት ከዜሮ እስከ 14 ዓመት ዕድሜ ያላቸው ህጻናትን ዓመትም 16 በመቶ ከ15 ዓመት እስከ 24 ዓመት እድሜ ያላቸው ወጣቶችን 34 በመቶ እንዲሁም ከ25 ዓመት ከዛ በላይ የሆኑ አዋቂዎችን ደግሞ 51 በመቶ የሚሆን ቁጥር ይሸፍናል። ታዲያ እንደ አውሮፓውያን አቆጣጠር በ2024 እና 25 በጀት ዓመት አዲሱ በኤች አይ ቪ ተይዘዋል ተብለው የተገመቱ ዜጎች ቁጥርም 7962 ሲሆን በየዓመቱ በአማካኝ 9560 ሰዎች በኤች አይ ቪ ኤድስ ምክንያትም ህይወታቸውን እንደሚያጡ ተገልጿል። በሀገር አቀፍ ደረጃ ከኤች አይ ቪ ኤድስ ጋር እንደሚኖሩ የሚገመቱ ሰዎች መካከልም 94 በመቶ የሚሆኑት ተመርምረው እራሳቸውን አውቀው መድኃኒት እንደጀመሩ በጥናቱ ተረጋግጧል ተብሏል።